እንቅስቃሴ አድርጎ በሰጋጁ የተሸፈነ ወደ 300 ሺህ ብር አካባቢ ፈጀ። ቆርቆሮ ነው የተሰራው። ብረቶቹ ደግሞ አሉ ከታች። ዛሬ እንግዲህ አጅባርን ላስጎበኛችሁ ነው። ይሄ ገባኤው ይባላል። ገባኤው ሰፈር ይሄ ነው። ይሄ ነው። በዚህ ሂዳችሁ ይህ ነው። በዚህ ሄዳችሁ ሰላም መስጅድ ይገኛል በዚህ እንግዲህ አቅጣጫ የላችሁ በዚህ አቅጣጫ ደግሞ ዑመር መስጅድ ይገኛል ዑመር መስጅድ ከዛ መድረሳ ሰፈር መድረሰቱ ጃዕፈር ጠያር ያለበት ይህ እንግዲህ መስጅድ አቡበከር እዛ የቴሌው ፓወር አካባቢ ይገኛል። መስጅድ ረህማ በዚህ አቅጣጫ ይገኛል። መስጅድ ልሀያት ጨረፌ በዚህ አቅጣጫ ይገኛል። መስጅድ ኑር ሰላም ሙያና ቴክኒክ አጠገብ ችጊ ጣቢያ ያለው ደግሞ በዚህ አቅጣጫ ይገኛል። ለሁር ተጣርታቸዋል፣ ሁላችሁም እንድትገኙ። ቢላል መስጂድ በዚህ አቅጣጫ ይገኛል። ቢላል መስጂድ በግብርና ሰፈር በዚህ አቅጣጫ ይገኛል። አጅባር እንግዲህ ተሞላ ጎደል መስጂድን ኑር ላይ ሁኜ ሳሳያችሁ ይህን ይመስላል። በሌላ አካባቢ ሌላ ቦታ ሁኜ ሙሉ ከተማውን ቀርጬ ስትመለስ ድረስ ጠብቅ። ኑር ደረጅ መዋጫ ገና ያላለቀ ቢሆንም መስጅድ ኖር ይሄውላችሁ። ፎቅ ወደታች እየወረድኩ ነው የማሳያችሁ። ያው ብረቶቹም ይሄውላችሁ። ይህ እንግዲህ እናንተው ብዙዎቻችሁ ከመጀመሪያው ጀምራችሁ ያላችሁ ናቸው። ይሄው ሁለተኛው ፎቅ ምንጣፍ የለው መብራት ማንፖሎች አልተገጣጠሙለትም እንጂ ይህንን ይመስላል። መስጅደል ኑር አንጋፋው ይኸው ያገለገለ ይገኛል። ሙስሊሙ እየተጠቀመ ይገኛል። ማሻአላህ ተባረከላህ። እዚህ ላይ ገንዘባቸው የዋለ ወንድሞች፣ እህቶች አላህ ስብሃነሁ ተዓላ አጅራቸውን ይቀበለው። ማሻላ ታዲያ ይህ ሁለተኛው ፎቅ ነው። ሁለተኛው ፎቅ የሴቶች መስገጃ ነው። የሁለተኛው ፎቅ የሴቶች መስገጃ ነው። ማሻ አላህ ተባረቅል ወደታች ወደ መሬት እየመጣን ነው። ይሄ ዳውት ቁጦ ማድረጊያ ነው። ይሄው አሁን የተገነባው ረመዷን ላይ የተሰራው በረንዳ ይሄን ይመስላል። አሰላሙ አለይኩም ወረሕመቱላህ መልካም ጁማ ይሁንልህ።